የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ለሁለት ቀናት በአካሄደው መደበኛ ስብሰባው የመልካም አስተዳደርና የልማት ስራዎች በተለይም የመስኖና የተፈጥሮ ሀብት ልማት ስራዎችንና የበልግ ልማት ዝግጅትን እንዲሁም በአየር ንብረት መዛባት ምክንያት ያጋጠመውን የድርቅ አደጋ ለመከላከል የተሰሩ ስራዎችን በመገምገም የቀጣይ አቅጣጫዎችን ማስቀመጡን የኢህአዴግ ምክር ቤት ጽህፈት ቤት በላከው መግለጫ አስታውቋል። የመልካም አስተዳደር ንቅናቄን በማቀጣጠል ህዝቡን ለቅሬታና ለምሬት የዳረጉ ችግሮችን መፍታት በበጀት ዓመቱ ትኩረት ተሰጥቶት ወደ ተግባር የተገባ መሆኑን የገመገመው ስራ አስፈጻሚ ኮሚቴው አፈጻጽሙ ከተቋም ተቋምና ከአካባቢ አካባቢ ያለው ልዩነት እንደተጠበቀ ሆኖ ህዝቡን በማሳተፍ የተጀመሩ ስራዎች በአዎንታዊ የሚታዩ መሆናቸውን ተመልክቷል። በፌዴራልም ሆነ በክልል ደረጃ ከህዝቡ ጋር በመወያየት በአጭርና በረጅም ጊዜ መፈታት የሚገባቸውን የመልካም አስተዳደር ችግሮችን በመለየት በየደረጃው እቅድ ተዘጋጅቶ ወደ ተግባር በመግባት ችግሮቹን ለመፍታት ተጨባጭ እንቅስቃሴ መኖሩንም ምክር ቤቱ ገምግሟል። ከህዝቡ ጋር በየደረጃው በተደረጉ ውይይቶች ህብረተሰቡ ያሉበትን ቅሬታዎች ፊት ለፊት በማንሳት አመራሩንና ፈጻሚ አካሉን በግልጽ መታገል የጀመረ መሆኑ፣ በህዝብ የተደራጀ ተሳትፎ በመልካም አስተዳደር መሰረታዊ ለውጥ ለማምጣት ምቹ ሁኔታ እየተፈጠረ እንደሚገኝም ኮሚቴው ተመልክቶታል። የመልካም አስተዳደር ችግሮችን ለመቅረፍ አበረታች ጅምር ስራዎች መኖራቸው እንደተጠበቁ ሆኖ አሁንም ከችግሩ ስፋት አኳያ መሰረታዊ ለውጥ ለማምጣት የቀጣይ ርብርብ የሚጠይቅ መሆኑን ኮሚቴው አስምሮበታል። መልካም አስተዳደርን የማረጋገጥ ጉዳይ ህዝቡ በየደረጃው ተጠቃሚ የሚሆንበት ፈጣን ልማትና የዲሞክራሲ ስርዓት ግንባታን አጠናክሮ የማስቀጠል የህልውና ጉዳይ መሆኑን አጽንኦት የሰጠው ኮሚቴው የተጀመረውን ስራ ጠናክሮ ለማስቀጠል የሚያስችሉ አቅጣጫዎችንም አስቀምጧል። የጸረ ኪራይ ሰብሳቢነት ትግሉን በውስጠ ድርጅት የተሟሟቀ ትግልና በምላተ ህዝቡ ተሳትፎ ተጠናክሮ እንደሚቀጥልም ኮሚቴው አጽንኦት ሰጥቶታል። በየደረጃ የሚገኘው አመራርና ፈጻሚ አካል ለህዝቡ ጥያቄዎች ተገቢውን ትኩረት ሰጥቶ መፍታት እንደሚገባው የተመላከተ ሲሆን ጠያቂነትን የሚያረጋግጥ የክትትልና የድጋፍ ስራም ተጠናክሮ ይቀጥላል ብሏል። ስራ አስፈጻሚ ኮሚቴውም በአንዳንድ አካባቢዎች ተከስቶ የነበረው ሁከትና ግጭት በህዝቡ ሁለንተናዊ ተሳትፎ አስተማማኝ መረጋጋትና ሰላም የተፈጠረ መሆኑን የገመገመው ኮሚቴው የህዝቡን ጥያቄዎች የመፍታት ስራ ተጠናክሮ የሚቀጥልበትን ሁኔታም አቅጣጫ አስቀምጧል። የመስኖ ልማትን በተደራጀ የልማት ሰራዊት ለመፈጸም በየደረጃው ወደ ተግባር የተገባ ሲሆን በእስካሁኑ አፈጻጽም በቅድ ከተያዘው 2.68 ሚሊዮን ሄክታር ውስጥ 66 በመቶ የሚሆነው በመስኖ የለማ መሆኑን የገመገመው ኮሚቴው በቀሪው ጊዜ በቅዱ የተያዘውን ግብ በተሟላ ሁኔታ ለማሳካት ርብርብ ለማድረግ በትኩረት እንደሚሰራም አስታውቋል። በበልግ ወቅት የሚኖረው ዝናብ ሳይባክንና እርጥበትን በማቀብ በአግባቡ ጥቅም ላይ የመዋል ስራ ተጠናክሮ መቀጠል እንደሚገባው ኮሚቴው ገልጿል። በተፈጥሮ ሀብት ልማት የህዝቡ ተሳትፎ ከጊዜ ወደ ጊዜ እየጎለበተ መምጣቱንና ተጨባጭ ስኬቶች እየተመዘገቡ መሆኑን የተመለከተው ኮሚቴው የ2008 የተፋሰስ ልማት ስራ በተደራጀ የልማት ሰራዊት የተጀመረ መሆኑን ገምግሟል። የተፋሰስ ልማት ባለፉት አመታት በሰራዊት ግንባታና በስነ አካላዊ ስራ የተገኙ ምርጥ ተሞክሮዎችን በመቀመር የላቀ የህዝብ ተሳትፎ ባረጋገጠ መልኩ የሚሰራው ስራ ዘላቂነት እንዲኖረው ከማድረግ አንጻር የህዝቡን በተለይም የወጣቶችና የሴቶችን ተጠቃሚነት ያማከለ እንዲሆን በቂ ዝግጅት ተደርጎ ወደ ስራ መግባቱን ተጠቅሷል። በገጠርም ሆነ በከተማ የወጣቶችና የሴቶችን ተጠቃሚነት ለማረጋገጥ እየተሰሩ የሚገኙ የስራ እድል ፈጠራ ስራዎች ተጠናክሮ መቀጠል እንደሚገባቸውም ኮሚቴው ውይይት አድርጎበታል። በገጠር የተለያዩ የስራ አማራጮችን በማስፋትና በማጠናከር በከተማ የጥቃቅንና የአነስተኛ ኢንተርፕራይዝ ልማት ላይ ትኩረት በማድረግ በበጀት አመቱ የተቀመጡ ግቦችን ለማሳካት ርብርብ ማድረግ እንደሚያስፈልግም አቅጣጫ ተቀምጧል። በአየር ንብረት መዛባት ምክንያት በአገሪቱ የተከሰተውን ድርቅ ያስከተለውን አሉታዊ ተጽዕኖ ትርጉም ባለው መልኩ በመቋቋም በሰው ህይወት ላይ ጉዳት እንዳይደርስና የልማት እቅዶችን በተሟላ ሁኔታ እንዲሳኩ ለማድረግ መንግስት ለዕለት ደራሽ የእርዳታ እህል አቅርቦት፣ እርጥበት እቀባ፣ ለማካካሻ ዘር፣ ለእንስሳት መኖና መድኃኒት በጀት መድቦ እየተረባረበ መሆኑንና ይህም ተጠናክሮ እንደሚቀጥል ኮሚቴው አስምሮበታል። ድርቁ ያስከተለውን አደጋ ለመከላከል ተረጃዎችን በመለየትና እርዳታ በማሰራጨት የትምህርት ቁሳቁስና የምግብ ድጋፍ በማድረግ የሰውና እንስሳት መድኃኒት በማቅረብ ማህበረሰብ ለማህበረሰብ በተደራጀ መንገድ በመደጋገፍ የተሰሩ ስራዎች ስኬታማ እንደነበሩ የገመገመው ኮሚቴው በቀጣይ አደጋውን በአስተማማኝ ሁኔታ መከላከል ስራው ተጠናክሮ እንደሚቀጥል የሚያስችሉ አቅጣጫዎችን አስቀምጧል።